አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ እና የተወደዳችሁ የሃሩን ሚዲያ ቤተሰቦች ነው። ሳምንቱን ጠብቀን ተመልሰን ተገናኝተናል። የከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንቱ ውስጥ ያሉ ሀገራዊ እስላማዊ ና ዓለም አቀፋዊ ጉዳዮችን ወደ እናንተ የምናቀርብበት የምንዳስስበት ልዩ ዝግጅታችን ነው። ዛሬም ከሀገር ውስጥና ከባህር ማዶ ያሉ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን በማቀበሉ በኩል ከማልኖርዬ አብራችኋለሁ። አብራቸው ይቆየው። ቀዳሚ መረጃችን የሚሆነው በአፋርና በሶማሌ ክልሎች መካከል ያለውን ግጭት በዘላቂነት ለመፍታት ያለመ የህዝብ ለህዝብ ምክክር እየተካሄደ መሆኑ ተገልጿል። ይህንን የተመለከተ መረጃ ይሆናል። በአፋርና በሶማሌ ክልሎች መካከል ያለውን ግጭት በዘላቂነት ለመፍታት የሚያስችል የምክክር መድረክ የሃይማኖት አባቶች፣ ሀገር ሽማግሌዎች፣ የሰላም ና የልማት ፎርም አባላትና የክልሎቹ የሰላም ና የጸጥታ አመራሮች በተገኙበት እየተካሄደ እንደሚገኝም ነው የተገለጸው። በክልሎቹ አዋሳኝ አካባቢዎች ተፈጥሮ የነበረውን ግጭት ለመፍታትና ዘላቂ ሰላምን ለማስፈን ህዝባዊ የውይይት መድረኮች ሲካሄዱ የቆዩ ሲሆን ከትላንት ጀምሮ ለሁለት ተከታታይ ቀናት እየተካሄደ ያለው ህዝብ ለህዝብ መድረክም አሁን ያለውን ሰላም ዘላቂ እንዲሆን ህዝቡን በማህበራዊ፣ በኢኮኖሚያዊ ልማት ማስተሳሰር በሚቻልባቸው አቅጣጫ ላይ የሚመክር መድረክ መሆኑም ተገልጿል። የውይይቱ መነሻ ጽሁፍ ያቀረቡት ኡስታዝ በድርሁሴን ለቀጣይ ትውልድ የግጭት ታሪክ እንዳናወርስ ያለውን ቆርሾ አስወግደን ህዝቡን የጋራ ተጠቃሚ የሚያደርጉ ማህበራዊ ተቋማትን ግንብተን ወደ ላቀ ደረጃ አሳድገን ሰላምና አንድነትን እንዲጠናከር በትብብር መስራት የሁላችንም ኃላፊነት ሊሆን ይገባል ሲሉ ምልክታቸውን ማስተላለፋቸውን ከሰላም ሚኒስቴር ያገኘነው መረጃ መላክታል። ሌላው በሳምንት ውስጥ ከነበሩ መረጃዎች መካከል በውልቂጤ ከተማ በርካታ የቁራን ሐፊዞችን ያፈራው ኦበይ ቢን ከአብ የቁርን ሒፍዝ መዕከል ቀጣይነት አስመልክቶ ውይይት ተካሂደዋል። ይህንን የተመለከተ መረጃም እንዲሁ ወደ እናንተ እናደርሳለን። በውልቂጤ ከተማ በርካታ የቁራን ሐፊዞችን ያፈራው ኦበይ ቢን ከአብ የቁራን ሒፍዝ መዕከል ተቋሙ ቀጣይነት ዙሪያ በከተማው ከተውጣጡ የማህበረሰብ ክፍሎች ሰፋ ያለ ውይይትና ምክክር መደረጉም ተገልጸዋል። ውይይቱን የጉራጌ ዞን እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሺህ አባስ ያሲን እንዲሁም የኡበይ ቢን ከብ የቁርአን ሂፍዝ መካከል መስራች እና የቦርድ አባል የሆኑት ኡስታዝ ስለ አድን መለስ በተገኙበት ምርከዙን በተመለከተ የዳዋና የአደራ መልእክት ማስተላለፋቸው ተገልጿል። በዕለቱ መርሃ ግብርም ቀጣይ አዳሪ የቁርአን ሄብዝ በምን መልኩ ይቀጥል በሚለው ሰፋ ያለ ውይይት መነሳቱ የተገለጸ ሲሆን ተቋሙ በቀጣይ ሁለት ተከታታይ ዓመታት የሚመሩ ቦርዶች ጉዳይ ላይ በደንብ መክረውበት ሀሳቡን ለማህበረሰብ እንዳደርሱ ኃላፊነት እንደተሰጣቸው ማዕከሉ ለሀሩን ሚዲያ ያደረሰው መረጃ ያመላከታል በመርሃ ግብሩ ማጠቃለያ ላይም ከተቋሙ ሀሮን ሚዲያን ጨምሮ አልሁደ አክሲዮን ማህበር፣ ረቢዕ መስጅድ፣ በድረድን መስጅድ እና ሌሎች ተቋማት እገዛ ላደረጉ አካላት የምስጋና እና የምስክር ወረቀት ሽልማት ተበርክቶላቸዋል። በአፋር ክልል የቤት እንስሳት ወረርሽኝ መከሰቱ ተገለጸ። በአፋር ክልል የእንስሳት ወረርሽኝ መከሰቱን ከስፍራው ለሀሮን ሚዲያ በተደጋጋሚ የሚደርሱ መረጃዎች የሚያመላክቱ ሲሆን ወረርሽኙ በተለይም የቀንድ ከብቶች፣ ላሞች እና በሬዎች ላይ ከፍተኛ ሁኔታ እንደሚያጠቃም ተገልጿል። በተከሰተው የእንስሳት ወረርሽኝ ምክንያትም በርካታ የአርብቶ አደር እንስሳቶች እየሞቱ እንደሚገኙም ነው የተነገረው። በተከሰተው የወረርሽኝ ምክንያት በክልሉ በተለይ በአሳይታ ወረዳ አርብቶ አደሮች በአካባቢው ለበሽታው የሚሆን መድኃኒት ማግኘት ባለመቻላቸው እንስሳዎቻቸውን አደጋ አለመቻላቸውንም ተናግረዋል። በሽታው በክልሉ የተለያዩ ዞኖች እንደተከሰተ የሚደርሱን መረጃዎች የሚጠቁሙ ሲሆን የሚመለከተው አካልም አስቸኳይ ምላሽ የሰጣቸው ዘንድ አርብቶ አደሮቹ ጠይቀዋል። በሀድያ ዞን ሌማ ወረዳ በሹር ሞደጭ የልዩ ቦታ ጉቼ ጎጥ ለሙስሊሞች የተሰጠውን የቀብር ቦታ በኃይል ለመውሰድ መሞከሩ ተገለጸ። በማዕከላዊ ኢትዮጵያ ክልል በሀድያ ዞን ሌማ ወረዳ ሹርሞጭ ዶጮ ልዩ ቦታ ጉቼ ጎጥ ተብለው በሚጠራው አካባቢ ለሙስሊሞች የተሰጠውን ሕጋዊ የመካነ መቃብር ይዞታ ከቃለ ህይወት ቤተክርስቲያን የተሰባሰቡ ሰዎች ቦታው ላይ ቸርች እንገነባለን በሚል በኃይል ለመውሰድ መሞከራቸውን ከስፍራው ለሃሮ ሚዲያ ደቡብ ስቱዲዮ የደረሱ መረጃዎች አመላክታሉ። የአካባቢው ሙስሊም ነዋሪዎች እንዳሉት ለሙስሊሙ የተሰጠውን የመካነ መቃብር ቦታ ቸርች እንገነባለን በሚል ሁከትና ረብሻ ማስነሳታቸውንም ነው ጨምረው የገለጹት። ከሀድያ ዞን ከሚገኙ አንዳንድ ጽንፈኛ ግለሰቦች ሙስሊም ሀድያ ላይ ማየት አንፈልግም በሚል የተለያየ ጫና ያረሱባቸው እንደሚገኙም አካባቢ ሙስሊሞች በተደጋጋሚ ለሀሩን ሚዲያ በሚያደርሱት መረጃ ገልጸዋል። ሀድያ ዞን በአንዳንድ መንግስት መዋቅር ውስጥ ባለው ሰዎች በመታገዝ ጭምር ሙስሊሞች ላይ የተለያዩ በደል እንደሚፈጸም ነዋሪዎች የገለጹ ሲሆን የሚመለከተው አካልም አፋጣኝ ምላሽ እንዲሰጣቸውም ነው የጠየቁት። ሀድያ ዞን በተለይ ከቅርብ ጊዜ ወዲህ እጅግ በርካታ ችግሮች እየተስተዋሉና በሙስሊሞች ላይ በርካታ ጫናዎች እየተፈጠሩባቸው እንደሚገኙም ሀሩን ሚዲያ በስፍራው በመገኘት እንዲሁም በተለያዩ መንገዶች ባጣራው መረጃ ለማወቅ ችሏል። በተለይ ችግሩን አሳሳቢ የሚያደርገው ደግሞም በዞኑ በአካባቢ ያሉ የመንግስት መዋቅር ውስጥ ያሉ ሰዎች ጭምር ሙስሊሞችን ለማጥቃት በተለያየ መንገድ እየሰሩ እንደሚገኙ በተለያየ መንገድ ባጣራ ነው መረጃ ማወቅ ችለናል። ይህ ዘላቂ ልባት ሊሰጠው ይገባልም ሲሉም ነው የአካባቢው ነዋሪዎች የጠየቁት። እየተከታተላችሁ የምትገኙት ከጁመአ እስከ ጁመአ ፕሮግራማችን ነው። ክቡራትና ክቡራን ተመልካቾቻችን ከጁመአ እስከ ጁመአ ፕሮግራማችን ከሀገር ውስጥና ከባህር ማዶ ያሉ በሳምንት ውስጥ የሚከሰቱ እስላማዊ ሀገራዊና ዓለም አቀፋዊ ጎዳዮችን ወደ እናንተ የምናደርስበት የምንዳስስበት ልዩ ፕሮግራማችን ነው። በዚህ ፕሮግራማችን ላይ ቢጨምሩ ቢቀነሱ የምትሏቸውን ሀሳብ አስተያየት ካሏችሁ ባህሮ ሜዳ የተለያዩ አድራሻዎች እንዲሁም በፕሮግራማችን ኮመንት ሳጥን ላይ ልታስቀምጡለን ትችላላችሁ እኛም አስተያየታችሁን ተቀብለን የምንወስዳቸውን እንዲሁም የምናሻሽላቸውን ነገሮች የምናሻሽል ይሆናል። ወደ ሌሎች መረጃዎቻችን እናልፋለን። በአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ሶስተኛ መደበኛ የዑለማዎች ጉባኤ ተካሄደ። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ሶስተኛ መደበኛ የዑለማዎች ጉባኤ በአዲስ አበባ ግራንድ ኤልያና ሆቴል ግንቦት 11 2017 ዓ.ም በድምቀት አካሂዷል። በጉባኤው ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጅ እብራሂም ቱፋ ተገኝተው መልእክታቸውን አስተላልፈዋል። በመልእክታቸውም ዑለማዎች የነቢያት ወራሾች መሆናቸውን አንስተው የሙስሊሞች አንድነት እንዲጠበቅ እያደረጉ ላለው አስተዋጽኦ ምስጋናቸውን አቅርበዋል። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሱልጣን አማኔባ በበኩላቸው የሦስተኛ ዑለማዎች ጉባኤ ዓላማ የዳዋ ስርዓቱን ተግባራት ከከተማ ወረዳ እንዲሁም መስጂድ ዘልቆ እንዲደርስ ማድረግና ለዑለማዎች የመሪነት አቅም ግንባታ ስልጠና እንዳገኙ ለማስቻል እንዲሁም በአካዳሚክ ትምህርት የግንዛቤ አድማስ ለማስፋት ያለመ መሆኑን ተናግረዋል። በመርሃ ግብሩ ላይ የኢትዮጵያ ዑለማዎች ምክትል ሰብሳቢ የሆኑት ዶክተር ጄለን ሄድር እንዲሁም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሸህ ሱልጣን ሓጃባና ይባና ሌሎች ከፍተኛ አመራሮች እንዲሁም በርካታ የከተማ ዑለሞች መገኘታቸው ተገልጸዋል። በጉራጌ ዞን እኖር ኤነር መገር ወረዳ የተገነባው ቢላል መስጅድና መድረሳ እንዲሁም የንጹህ ውሃ መስመር ዝርጋታ በድምቀት ተመረቀ። በማከለ ኢትዮጵያ ክልል ጉራጌ ዞን እኖር ኤነር መገር ወረዳ በወይራ ስኩ ቀበሌ ልዩ ስሙ ስኩ መንደር በሁለት ሚሊዮን ብር ወጪ የተገነባ 180 በላይ አባወራዎችን ተጠቃሚ የሚያደርግ የንጹህ ውሃ ዝርጋታ እንዲሁም ለማህበረሰብ አገልግሎት የሚውል ቢላል መስጅድ እናም ሶስት ክፍሎች ያሉት መድረሳ በታላቅ ድምቀት ግንቦት 10 2017 ዓ.ም ልደት ተመርቋል። ፕሮጀክቱን በበጎ አድራጊ ወንድሞች ከከተማ እስከ ገጠር የማህበረሰብ የተቀናጀ ትብብር እንዲሁም በመንግስት ሙያዊ ድጋፍ በማቀናጀት መገንባቱም ነው የተገለጸው። ምራ ግብሩ ላይ ከአዲስ አበባ እንዲሁም ከአካባቢው የተጋበዙ ታላላቁ ኡስታዞች፣ የመንግስት የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶችና በርካታ የአካባቢው ሙስሊሞች ተገኝተዋል። ምራ ግብሩ ላይ የመክፈቻ ንግግር ያደረጉት የዚህ ፕሮጀክት አስተባባሪ ኮሚቴ ኃላፊና የኸሮ ሚዲያ ሀገር ውስጥ ስቱዲዮዎች ዋና ሥራ አስኪያጅ አቶ ባህሩ አባስ እንዳሉትም የአካባቢው ማህበረሰብ በብዙ ችግሮች ሳቢያ ወደኋላ የቀረ መሆኑን ገልጸው ምስል ፕሮጀክቶችን በመገንባት ከሌላው ማህበረሰብ እኩል ተጠቃሚ ማድረግ ይገባልን ብለዋል። በጉራጌ ዞን ኖር ኤነር መገር ወረዳ የወረዳ ፈጉባኤ የሆኑት አቶ ቶፊቅ በደዊ በበኩላቸው ይህንን መሰል የመሰረተ ልማቶች መገንባት የመንግስት ኃላፊነት የነበረ ቢሆንም በእንዲህ አይነት የበጎ አድራጊ ወንድሞች መከናወናቸው ለሀገር ብሎም ለማህበረሰብ እድገት ሚናቸው ከፍ ያለ በመሆኑ ተጠናክረው ሊቀጥሉ ይገባል ሲሉ መልእክታቸውን አስተላልፈዋል። ፕሮጀክቶቹን በፋይናንስ ወጪዎችን ከተለያዩ አካላት በማስተባበር ግንባታውን ያከናወኑት ኡስታዝ አቡ መሐመድ በበኩላቸው የተሰራው ስራ እጅግ አስደሳች መሆኑን የተናገረው ሲሆን ለአካባቢ ማህበረሰብ ከዚህም በላይ መሰረተ ልማቶች ለማሟላት ሁሉም ሊተጋ ይገባል ብለዋል። በምራ ግብሩ ማጠቃለያም ለዝግጅቱ ግንባታ መሳካት በተለያየ መልኩ አስተዋጽኦ ላደረጉ ተቋማትና ግለሰቦች የምስጋና ሽልማት ተበርክቶላቸዋል። የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር በአዲስ አበባ ለሚገኙ ኢማሞችና ሙዓዚኖች ነፃ የህክምና አገልግሎት ሰጠ። የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በመተባበር በአዲስ አበባ ለሚገኙ ከ200 በላይ ለሚሆነው ኢማሞች፣ ምክትል ኢማሞች፣ ሙዓዚኖችና የመስጅድ ሀድሞች ነጻ የህክምና አገልግሎት የሰጠው ግንቦት አስር 2017 ዓ.ም ትላንት በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቅጥር ግቢ ማከናወነው መርሃግብር ነው። ለ19ኛ ዙሩ አጠቃላይ የህክምና አገልግሎት ከ3 ሚሊዮን ብር በላይ የሚገመት እንደሆነ የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ዋና ስራ አስኪያጅ የሆነችው ሀያት ፈድሉ ተናግራለች። የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር የነፃ ህክምና አገልግሎት ለኢማሞች ብለን ስናነሳ ወደ ህክምና ሰጪ ተቋማት የመሄድ ውስንነታቸውን ከግምት በማስገባት እንደሆነም ነው ስራ አስኪያጁ የተናገረችው ይህን አገልግሎት ወደፊት በክልሎችም ላይ መስራት እቅድ እንዳላቸውም ጨምራ ገልጻለች። የነጻ ሕክምና አገልግሎቱን ለመስጠት ከአዲስ አበባ ከተማ ስለምና ጉዳዮች ከፍተኛ ምክር ቤት ትልቅ እገዛ እንደተደረገላቸው በመግለጽ ለምክር ቤቱና ለበጎ አድራጎት ስራው ላይ ለተሳተፉ የጤና ባለሙያዎችም ምስጋናዋን አቅርባለች። አሁን ደግሞ ከባህር ማዶ ያገኘናቸውን በሳምንት ውስጥ ያሉ የተከሰቱ መረጃዎችን ወደ እናንተ የምናደርስ ይሆናል። ቡርኪናፋሶ ፕሬዚዳንት ካፒቴን ኢብራሂም ትራኦሬ መግሪቱ ለሚገኙ ገበሬዎች ዘመናዊ የግብርና ማሽኖችን በነጻ ማበርከታቸው ተገለጸ። የቡርኪናፋሶ ፕሬዚዳንት ካፒቴን ኢብራሂም ትራኦሬ ሐሙስ ማለዳ ከ104 ቢሊዮን የቡርኪና ፋሶ መገበያ ገንዘብ ወይም ፋካ ወጪ በማድረግ በገጠር ለሚገኙ ለአርሶ አደሮችና አርብቶ አደሮች የጭነት መኪኖችን፣ የሞተር ሳይክሎችን እንዲሁም ትራክተሮችን፣ ክሬሽን፣ የእንስሳት መድኃኒት፣ የሞተር ፓምፖችንና የማዕድን ማዳበሪያ ሌሎችንም ግብአቶች ማበርከታቸውም ነው የተገለጸው። ቡርኪና ፋሶ ለጀመረችው በምግብ ራስን ለመቻል ዘመቻ ለማሳካት የገጠሩን ማህበረሰብ መደገፍ ማገዝ እንደሚያስፈልግም የገለጹት ኢብራሂም ከ2025-26 በሀገሪቱ በምግብ ልዑላይነትን ለማምጣት 608 ትራክተሮችን እንዲሁም 1100 የሞተር ማረሻና ና 17 የጭነት መኪኖችን ኮምፒውተሮች ኮምባይነሮችን ና 150 ክሬሸርስ ማቀናበሪያ የእጽዋት ዘር መኖ ና ሌሎች ቁሳቁሶችን ለገበሬዎች ማበረከታቸውም ታውቋል። የግብርና መሳሪያዎቹን ለገበሬዎቹ በነጻ መቅረባቸው የተገለጸ ሲሆን ይህም በቅርብ ጊዜ ውስጥ በቡርኪና ፋሶ በምግብ ራስን ለመቻል በምታደርገው ጥረት ለማገዝ የሚውል መሆኑን ፕሬዚዳንት ኢብራሂም ትራኦሬ ገልጸዋል። ከአውሮፓ ህብረት ሀያ ሰባት አባል ሀገራት የተውጣጡ አምባሳደሮች ከስምምነት ላይ የደረሱበት ውይይት በቀጣይ በብራሰልስ በሚካሄደው የአባል ሀገራቱ የውጭ ጉዳይ ሚኒስትሮች የመጨረሻ ውሳኔ ያገኛለም ተብሎ እንደሚጠበቅ ተገልጿል። የአውሮፓ ህብረት በሶሪያ ላይ የተጣለውን ማዕቀብ ለማንሳት ከውሳኔ ላይ የደረሰው ባሳለፍነው ሳምንት አሜሪካ በደማሲቆ ላይ የጣላቸውን ማዕቀብ ለማንሳት መወሰኗን ተከትሎ መሆኑም አልጀዚራ ዘግቧል። ስትከታተሉት የነበረው ከጁማ እስከ ጁማ ፕሮግራማችን ለዛሬ ይህን ይመስል ነበር። ሳምንት በሌሎች መረጃዎች በተመሳሳይ ሰዓት ወደ እናንተ የምን ደርስ ይሆናል። የሳምንት ሰው ይበለን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ።